ሰላም ጤና ይስጥለኝ በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን፣ እምነቴን አልክድም የሁለገብ ቻናል አድማቅ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላም እና ጸጋ ይብዛላችሁ። ያል ዛሬ በአዲስ ቪዲዮ መጥቻለሁ። እንደዚህ በቪዲዮ ከመምጣት ተቆጥቤያለሁ ማለት ነው። ያው እንግዲህ በቪዲዮ መታየት አቁሜያለሁ። ዛሬ አዲስ ነገር ሲኖር ለስንተኛ ዙር ቲሙ ማለት ነው፣ ለሶስተኛ ነው፣ ለአራተኛ ዙር ነው። አሁን ከቲሙ የመጣ እንትን ማለት ነው እና ዛሬ እስኪ የመጡትን እቃዎች ከናንተ ጋር አብረን ለማየት ነው። እንዴት ናችሁ? ናችሁ ወይ አገር ወገን ሁሉ ሰላም። ዛሬ እንደዚህ በቪዲዮ ዱቅ ብያለሁ። ይህ ቪዲዮ ሼር ላይክ፣ ሸር ላይክ አድርጉት። አሁን በጋ ስለሆነ ምናልባት የሚጠቅም ነገር ለእናንተ ካለው እንድትመለከቱት ብዬ ነው። እንደምታዩት እንግዲህ ከሽን የበለጠ ይህን ወድጄዋለሁ ማለት ነው። ከሽን የበለጠ ይህን የወደድኩት ለምን እንደወጠቃላችሁ እቃቸው ኳሊቲ ነው። ያው ይሰርቃሉ፣ ያጭበረብራሉ መልሰው ይልካሉ። እየተጻጻፋችሁ ታስመጣላችሁ፣ ታስመልስታላችሁ። እቃቸው በጣም ኳሊቲ ነው። ከሽን የበለጠ የእነዚህ እቃ በጣም እቃቸው በጣም በጣም ኳሊቲ ነው። እስኪ እንግዲህ ሁላችንም አብረን እንየው ማለት ነው ምን እንዳመጣው ማለት ነው። እና ከሽን የበለጠ እቃቸው በጣም በጣም በጣም ኳሊቲ ነው ወድጄዋለሁ ማለት ነው። እስኪ ዛሬ የመጣውን እንይ ማለት ነው። የጉዳገር የጉዳገር የጉዳገር እንግዲህ የበጋ ቲሸርት ነው ያዘዝኩት። የበጋ ቲሸርት አዝዤ የነበረ እስኪ እንየው ማለት ነው። ይሄ ቀሚስ ነው። ኦ ግን ቀሚሱ ስስ ነው ወይ ወይ ወይ ሽማሰዓይ፣ አያችሁ ቀሚሱ ያምራን። ግን ግን ግን ግን እንተስስ ነው እስኪያን በእውነት በጣም ያምራል። ኧረ በረ ኧረ በረ ወረ በረ በእውነት በጣም ረጅም ነው። ችግራቸው እነሱ የሽንም በሉት የእንትን አያችሁ ከዚህ ከጡት ላይ ያጠቡታኒ ግን፣ በውስጡ ይሄ ልብስ አለ። ጡታችን ላይ ለምንድን ነው የሚያጠቡት? ወይኔ ልብሱ በጣም አሪፍ ነበረ፣ ግን ጡት ሄዳ ሆነ የጠበብኝ። አይገርማችሁም? ጡት ላይ የሚያጠቡት ነገር ነው ግራ የገባኝ። አያችሁ ልብሱ በጣም አሪፍ ነበር፣ ግን ግን ግን ግን አሪፍ ነው ግን ስትሆነብኝ፣ ወይኔ ከመጣ በኋላ ስስሆነይ አሁን ደግሞ እንዳገር ቤቱ ውስጥ ልብስ አይለበስም። እናቴ እን እንዳገር ቤት ውስጥ ልብስም አይለበስም ው በጣም የሚያመልቀኝስ በእውነት በጣም ያምራል። በተለይ ለቤተክርስቲያን ይሄን ለብሶ ዘፍዘፍ ዘፍ ለማለት በጣም ያምራል። እስኪ ቆይ ደግሞ ሌላ ምንድን ነው የበጋ የበጋ ልብሶች፣ ይሄን ለቤተክርስቲያን በጣም አሪፍ ነው ግን ኮተን ቢሆን የበለጠ የተመረጠ ነበር። ቹ አንድ አይነት ከለር ሆና ያው ቲሸርት ዚስ ፍላወር አበባ ነገር ወዳለሁ። ዛሬ ለራሴ ነው እንትን ያልኩ፣ አይገርማችሁ? ለእኔ ለእኔ ለራሴ እስኪ ለራሴ ልኑር እስኪ ለእኔስ ምንድን ነው ብዬ ማለት ነው። ያው ከዚህ በጣም አሁን ያመጣው ለራሴ ነው ይህን ቀሚስ ነው እርሱቲ ለምን በጋ ዋና እንሄዳለን፣ የተለያዩ ቦታዎች ስለምንሄድ ነው። እንብላችሁ እርሱቲ ቢያንስ ቢያንስ ጥቁር ስቶኪንግ እየለበስኩኝ ጥቁር ፓንት ጋር በቃ በጣም ያምራል። ረዥም ነው። ይሄ አሪፍ ነው። ሶች አብረው እንትን ብለዋል፣ አዘዋል ማለት ነው። ሰጣቸው ማለት ነው ይሄ

እጅጌውም እንትኑም አጠር ያለ እራሱ ጨርቅነቱ አይገርምም። ይሄ ጨርቁ ወፍራም ነው። ይሄ ጨርቅነቱ ይወፍራል። ይህ ይወፍራል። አይገርምም። በጣም ያምራል። ይወፍራል። ጨርቁ ወፍራም ነው ይሄ ማለት ነው። ወይ ጉድ! ገንዘቤ፣ ገንዘቤ፣ ገንዘቤ አለቀ በጨርቅ ገንዘቤ አለቀ በጨርቅ። በጣም በጣም አበባ ነው ይሄ። ኬክ መስሪያ ኬክ ስትሰሩ

ከቤት ከቤት ስትሆኑ በቃ ብጥል ምናምን ቀሚስ ማለት ነው። ቀሚስ ለባሽ ልሆኑ ቀሚስ ለባሽ ቀሚስ ቀሚስ ቀሚስ ስበታች የሚለበስ ማለት ነው። ይሄ ራሱ ያመራን ከልብስ በታች ታይት። ይሄ ይህ መስላን ውድ ኢትዮጵያ ኤርትራ እንግዲህ ቲሙ በጣም በጣም አሪፍ አሪፍ አሪፍ አሪፍ እንትን አለው። የጸጉር ማስያዣ ነው። ናታሊ እኔ ዘ ክሊፕ ውድ ኢትዮጵያውያን ኤርትራውያን እንግዲህ ዛሬ የአስጓትችን አጠር ያለች ቪዲዮ ሰናባበታችኋለሁ። ሁላችሁም በያላችሁበት የእግዚአብሔር ሰላም ጸጋ ይብዛላችሁ። ወጣችሁ ከመቅረት እግዚአብሔር አምላክ ይጠብቃችሁ ይጠብቀን። ሰላም ሁኑልኝ። ባይ ባይ።